ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በቆይታችንም የተለያዩ ዘገባዎችን ወደ እናንተ የምናደርስ ይሆናል። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን ረቂቅ አዋጅ ላይ የህዝብ ተወካዮች ምክር ቤት ውይይት አካሄደ። በተጨማሪም ምክር ቤቱ በሰላሳኛ መደበኛ ጉባኤው የከተማ መሬት ይዞታና መሬት ነክ ንብረት ማረጋገጥ አዋጅንም አጽድቋል። አንዷ ለምናንተ ተከታትሎታል። ስድስተኛው የህዝብ ተወካዮች ምክር ቤት በሰላሳኛ መደበኛ ጉባኤው በተለያዩ አጀንዳዎች የመከረ ሲሆን የውጭ ዜጎች በሊዝ የመሬት ባለቤት የሚሆኑበት ረቂቅ አዋጅ አንዱ ነው። ረቂቁን ያቀረቡት በምክር ቤቱ የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የመኖሪያ ቤት ፍላጎትና የሪል ስቴት ግንባታ በከፍተኛ ሁኔታ እያደገ በመምጣቱ እንዲሁም በመተማመን ላይ መሰረት ያደረገ ኢንቨስትመንት ለማሳደግ አዋጁ አስፈላጊ ሆኖ ተገኝቷል ብለዋል። በዚህም እየሰፋ የመጣውን የመኖሪያ ቤት ፍላጎት እና አቅርቦት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 በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። መሬት የኢትዮጵያ ሕዝቦች የጋራ ንብረት እንደሆነ እንደማይሸወጥ፣ እንደማይሸጥ፣ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለ ነው መሬት የውጭ ባለ ሀብቶች የውጭ ዜጎችም ነው እያለ ነው። አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገግ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። ቤት ለመግዛት ወይም ደግሞ የውጭ ዜጎች የሀገር ውስጥ ፋይናንስን እንደማይበደሩ ወይም እንደማይጠቀሙ ያስቀምጣል። ከዚህ አንጻር ግን እኔ ምናልባት አበድረን ለምን በዶላር እንዲመልሱ አናደርግም? ምክንያት አንደኛ የእኛ ፋይናንስ ተቋማት የዶላር ችግራቸውን ይቀርፋሉ ብዬ ስለማስብ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 ቻርተርን በሚመለከት እና ክልሎችን በሚመለከት በርካታ ዓመታት ቀደም ሲል የወጡ አዋጆች በሙሉ ለተረጓሜ ሲባል ክልል የሚለው ከተማ አስተዳደሮች ይጨምራል ተብሎ ነው የሚቀመጠው ያለ ትርጉም ነው። ምክር ቤቱ ረቂቅ አዋጁን 1381 እዝባር 2017 በማድረግ በሶስት አቅቦ በአንድ ተቃውሞ የሀገርን ነባራዊ ሁኔታ መረዳትና ብዝሀነትን ማክበር ለሰላማዊ ኑሮ መሰረት መሆኑን ሴቶችና ሀደ ሲንቄዎች ተናገሩ። በሰላም አብሮ የመኖርና የመቻቻል ሴቶቻችንን ጠብቆ ለትውልድ በማስተላለፍ ረገድ የሴቶች ሚና ከፍ ያለ ነውም ብለዋል። ሰለሞን አሰፌ ተጨማሪውን ይዟል። እንደ ሀገር በሰላም ተቻችሎ ለመኖር የአብሮነት እሴቶቻችንን ጠብቆና በልጽጎ ለትውልድ ማሻገር የግድ ይላል። አገር የምትጸናው ሰላሟ ሲጠበቅ መሆኑን የገለጹት አሚኮ ያነጋገራቸው ሴቶች በሰላም አብሮ የመኖር የመኖርና የመቻቻል እሴቶቻችንን ጠብቆ ለትውልድ በማስተላለፍ ረገድ ሚናችንን ልንወጣ ይገባል ብለዋል። ሴት እናትም ናት፣ ሚስትም ናት፣ እህትም ናት። ስለዚህ ሰላም በቤቷ እንዲሰፍን የምታረገው ሴት ናት። ቤቷን የምትመራ፣ ልጇን ይዛ፣ ባሏን ይዛ፣ ሀብት ንብረቷን ይዛ ምሰሶ ናት። ሴት ሴቶች መጀመራ ራሳቸውን መጠበቅ አለባቸው። ከዛ ሰላም ይሰፍናል። ምንም ጥል፣ ጸብ፣ ምናምን አይኖርም ማለት ነው። ከዛ ሰላም ከሰፈነ ደግሞ ያ ሰላም ለማህበረሰብ ይጠቅማል ለጎረ ቤት ሌላ ማህበረሰብ ይጠቅማል። ሴትና ሰላም አይለያዩም። ከልጆቻችን፣ ከእህቶቻችን፣ ከጓደኞቻችን ጋር በፍቅር ተቻችለን እንድንኖር እንዲያደርገን ሙሉ ተስፋዬ እሰጣለሁ። በሀገራችን ውስጥ የሚገኙ ሁሉም ዜጎች ለዘመናት በመከባበር በመተማመንና በመፈቃቀር በሰላም አብሮ መኖር የቻሉት ዋነኛና መሰረታዊ ምክንያቱ ከሁሉም ብሔር ብሔረሰቦች ከሚመነጨው መሰረታዊ አስተምህሮዎች እንደሆነ የተናገሩት አደስንቄዎች በዘመናት የዳበረውን አብሮነት የበለጠ ማጠናከር እንደሚገባ ነው የገለጹት። ኢትዮጵያ ብርቅዬ ሀገራችን ናት። አብሮነታችን ደግሞ አስፈላጊ ነው። ሰው አብሮ ሲኖር መወያየት ይችላል። ሲወያይ መፍታት ይችላል። ገንዘቡንም፣ ችግሩንም፣ ሰላሙንም የሚያመጣ ሰው ሲወያይ ነው። በሰፈር በአካባቢ፣ በቀዬ፣ በቀበሌ ከተስማማ ፍቅርን ያመነጫል። ፍቅር ካለ ሁሉ ነገር አለ። ሰላምን ማምጣት ግዴታ አለብን። የተጣላ ማስታረቅ ግዴታ አለብን። መንግስት ብቻ ሳይሆን እኛ ግዴታ አለብን፣ ኃላፊነትም አለብን። ሰላም ከሆነ እንበላለን፣ ሰላም ከሆነ እንተኛለን፣ ሰላም ከሆነ እናርሳለን፣ ሰላም ከሆነ ልጅ እናሳድጋለን። አገር ስትኖር እንኮራለን። እንደ ኢትዮጵያዊ ዜጋ ከዳር እስከ ዳር በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ አንድ ንሁን፣ በአንድ ንስራ፣ አንድ ንሁን። ሴቶች በሙሉ በሀገራችን ዘላቂና አስተማማኝ ሰላም በመገንባት ሂደት ድርሻችን ተኪ የሌለው ነው ያሉት ሴቶችና ሀደ ስንቄዎች ሰላምና አብሮነትን በማጠናከርና በማጽናት የሀገሪቱን ሰላም የማስፈን ተግባር ላይ በጋራ መስራት እንደሚገባ አመላክተዋል። አንድነታችን ፍቅራችን ትላንትና ካለው ጥላቻ ዛሬ የተሻለ ህይወት አንድ ሰው ቄም ሲይዝ ይሄ ነገር እኮ ስህተት ነው። ከዚህ ካለፈ በብሔር ሳንለያይ በእምነት ሳንለያይ አንድ ሰው የአንዱን እምነት አክብሮ እንደ ኢትዮጵያ አንድነት እንደ ሴቶች በጋራችን ተባብረን በአንድነት ብንቆም እንደ ኢትዮጵያ እንደ እናት ሁላችንም አገልጋይ ነው። ጠቃሚ ነው። አብሮነት ካለ እድገት አለ። ኢትዮጵያ ትለማለች። ኢትዮጵያ ታድጋለች። ኢትዮጵያ ካደገች ደግሞ ከትልልቅ ሀገሮች ተርታ ትሰለፋለች። በዛ አብሮነት ግድ ነው። የተናደደውን መክረን ያኮረፈውን አባብለን ማስታረቅ፣ መለመን፣ መታረቅ፣ ነገርን መተው፣ እድገትን መጨመር፣ ስራን ማሳደግ፣ ልማትን ማምጣት፣ ያለማ ቦታ ማልማት፣ ያላደገ ቦታ ማሳደግ፣ ያልተመከረውን ሰው መምከር፣ ያኮረፈውን መመለስ መሰብሰብ መሰብሰብ ከመንግስት ጎን መሆን ልጆቻችን መያዝ ማስተማር ማሳደግ ከኛ ከሴቶች ከእናቶች ይጠበቃል። ኢትዮጵያ ውበቷ የበዛ ሕዝቦቿ ፈጣሪያቸውን የሚፈሩ የታላቅ ሕዝብ ባለቤት ናት። አገራችን እየሰራች ላለችው ዘርፈ ብዙ የሰላም የልማትና የአብሮነት ስራዎች ሁላችንም በመደገፍ ረገድ ሚናችንን ልንወጣ ይገባል ሲሉም ገልጸዋል። አዲሱ ስርዓተ ትምህርት ፖሊሲ ተግባር ተኮር ስራዎችን የሚያበረታታ በመሆኑ በተማሪዎች ክህሎት ላይ ለውጥ እያመጣ ነው ሲል የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታውቋል። ተማሪዎች የንድፈ ሐሳብና የተግባር ትምህርቶችን አጣምረው መሄድ መቻላቸው ደግሞ በስራ እድል ፈጠራ ላይ ጉልህ ሚና ይጫወታለም ተብሏል። ወንዲፍራ ዘውዴ ተጨማሪዋል ነው። ኢትዮጵያ ከ51 ሚሊዮን ሄክታር በላይ ማሳ የሚታረስ መሬት አላት። ከዚህ ውስጥም 21 በመቶ ነው የለማው መሬቷ። ይህም በተቆራረጠ የአስተራረስ ዘዴ ለፍጆታ በሚውል የለማ ነው። አጠቃቀሙ ግን ገና አልተሰራበትም። ከባህላዊ ወደ ዘመና የተሸጋግሮ ማልማት ይጠይቃል። ለግብርናው ማደግ በሳይንሱም በኩልም የተጠበበ ትውልድ ማፍራት ይጠይቃል። አሁን በትምህርት ቤቶች የእርሻ ትምህርት እየተሰጠ ነው። ተማሪዎች ያስተዋሉት ምንድን ነው የሚለውን ጠይቀናል። እስካሁን በባዮሎጂ ነካ ነካ ነው እንጂ በደንብ አልተማርንም፣ ዲቴል አልገባበትም ነበር። አሁን ግን በአግሪካልቸር በደንብ እየተሰጠን ነው፣ ኮርሱ ማለት ነው። ስለዚህ ፕራክቲካልም እንደምታዩት እንደዚህ እያለማ ነው። ገና አዲስ ና ለኮርሽኑ፣ ግን ያው በተማርነው መሰረት በትንሹም ቢሆን ጀምረንበታል፣ ፕራክቲሱ ማለት ነው። የአዲሱ ትምህርት መምጣቱ ለእኛ በጣም ጠቃሚ ነው። ብዙ ነገሮችን የማናቃቸው ነገሮች ስላሉ እነሰሱን ብዙ የምናውቀው ነገር አለ። ኮሚኒኬብል የሆኑ በሽታዎችን ይከላከልልናል። አንዱ ላይ የሆነ በሽታ ቢፈጠር ሌላኛው አትክልት ከጎኑ ያለው ሌላ በሚሆንበት አጋጣሚ የዛኛውን በሽታ ይከላከልለታል። ሰፊ ህዝብ የሚተዳደርበት ግብርናን ማዘመን፣ ትውልድን መቅረጽ አስፈላጊ መሆኑ ይታወቃል። ተማሪዎች በተግባር መማር መቻላቸው እየጠቀማቸው መሆኑን ያነሳሉ። የገጠር ላይና የከተማ ልጆች ላይ ያላቸው የአግሪካልቸር ኮንሴፕት እኩል አይደለም የገጠሮቹ በጣም ያውቃሉ ስለ አግሪካልቸር፣ ስለ ማልማት፣ ስለ መስኖ፣ ስለ ሁሉም ነገር። የከተማ ደግሞ የሚያውቁት ነገር የለም ትምህርት ቤት ሄዶ ከመምጣት በስተቀር ማለት ነው። ስለዚህ አሁን የትምህርት መምጣቱ ለእነሱ አንድ ጥቅም ግንዛቤ ሰጥቷቸዋል። ለገጠሩ ደግሞ ያው የሰፋ ነው የሚሆነው ማለት ነው። ባየነው ልክ በቤታችን በሰፈር ያለን ትርፍ ቦታ ሊኖረን ይችላል። እሱን ሄደን ይህን ባየንበት ሁኔታ እዛ ሄደን ስለምንጠቀምበት ብዙ ጥቅም አለው ብዬ አስባለሁ። የእርሻ ትምህርት ግብርና ራሱን ችሎ መሰጠቱ በትውልዱ ላይ አዎንታዊ ተጽዕኖ እንደሚፈጥር መምህራኖችም ያነሳሉ። በደብረ ብርሃን ከተማ የደብረ ኤባ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ወልዴ ግርማ ትዝብታቸውን አጋርተውናል። ብዙዎቻችን የገበሬ ልጆች ነን። ሄደን በአግባቡ መሬትም በአግባቡ የምንጠቀምበት ልዩ ልዩ ነገሮችን ማልማት የምንችልበትን እድል ያበረታታልና ጥሩ ነው ብሎ መውሰድ ይቻላል። ኢብን አሁን እኔ እዚህ ካየሁ ተነስቼ ቤቴ ቦታ አለ። ዝም ብሎ በየጊዜው እንደሆነ የሚያድረውና አንድ መደብ ይሆናል አልያስ እሱን ማልማት እንደሚቻል ያየሁበት ተነሳሽነት የፈጠረበት ሁኔታ ነው ብሎ መውሰድ ይቻላል። በርካታ መምህራኖችም ሲወጡ ሲገቡ ይህንን ልምድ የወሰዱበት ሁኔታ አለ ብሎ መውሰድ ይቻላል። የእርሻ ትምህርት የስራ ባህልን የሚቀይር የሰው ልጅ ስነ ልቦናውን ከተፈጥሮ ጋር በማዛመድ መልካም ስነ ምግባርን የሚያላብስበት ነው ሲሉ የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ የሆኑት ወይዘሮ መቅደስ ብዙ ነህ ይናገራሉ። የሚያመጣው ኢኮኖሚክ ፋይዳም በጣም ከፍ ያለ ነው። ሁለተኛ ይዞ የሚመጣው የስራ ባህል በራሱ ከፍተኛ ነው። ምክንያቱም ልጆች ገና ከህፃንነታቸው መኮትኮት፣ ማረም፣ መትከል፣ ውሃ ማጠጣት፣ መንከባከብ ቻሉ ማለት ከአትክልት አልፈው ለሰው ልጆችም ያንን ርሀይ ጭምር እንዲያደርጉ እድል የሚሰጥ ነውና ትልቅ መሰረት የሚጥል ነው ብዬ ነው የማስበው። በትምህርት ተቋማት ላይ መሰራቱ የስራ እድልን የሚፈጥር ነገን ግብርናውን በቴክኖሎጂ የተሻለ ለማድረግ እንደሚያግዝም ኃላፊዋ ተናግረዋል። አሁን ላይ ምንድነው ትምህርቱ? ከቲዮሪ አልፎ የተግባር ትምህርት እንዲሁም በመደረጉ ምክንያት የባህሪ ለውጥ ተማሪዎች ላይ መጥቷል። ስለዚህ ሁለት ነገር ይዞልን መጥቷል ማለት፣ አንደኛ ልጆቹ በሙያ ይበለጸጋሉ፣ ሁለተኛው ደግሞ ኢኮኖሚ ትምህርት ቤት የውስጥ ገቢ ያገኛል ማለት ነው። ከምንም በላይ ደግሞ ነገ ወጥተው ልጆቹ የስራ ባህላቸውን ያዳብራሉ። ቤታቸው መሬት ካላቸው ያንን የማልማት እንትን መሰረት ይጥልላቸዋል። ጥሩ ነው ጅምሩ፣ የበለጠ መስፋት ግን ይፈልገዋል። ተመልካቾቻችን፣ ዜናዎቻችን አሁንም እንደቀጠሉ ናቸው። የንግዱ ማህበረሰብ የሚያነሳቸውን ጥያቄዎች በመፍታት የተሳለጠ የንግድ እንቅስቃሴ እንዲኖር ማድረግ እንደሚገባ የደብረ ብርሃን ከተማ ነጋዴዎች ጠይቀዋል። ከተማ አስተዳደሩ በበኩሉ በንግዱ ዘርፍ የሚስተዋሉ ችግሮችን ለመፍታት እየሰራ መሆኑን አስታውቋል። ከተማ አስተዳደሩ ከከተማዋ ነጋዴዎች ጋር ውይይት አካሂዷል። ስነ ጊዮርጊስ ከበደ ተከታትሎታል። በደብረ ብርሃን ከተማ ከንግዱ ማህበረሰብ ጋር ለሁለንትና የብልጽግና የንግዱ ማህበረሰብ ሚና በሚል መሪ መልእክት የምክክር መድረክ ተካሂዷል። በመድረኩ ላይ የተሳተፉ ነጋዴዎች በክልሉ የተፈጠረው የሰላም ጥወት በንግድ ስርዓቱ ላይ አሉታዊ ተጽዕኖ ማሳደሩን ተናግረዋል። እንደ ልቡ ነጋዴው እየተንቀሳቀሰ አይደለም። ወደ ከተማችን የሚገባ የንግድ እንቅስቃሴ የለም። ከውጭ የሚመጣ ነገር የለም፣ እንዲሚሆን ነገር የለም ይባልና ነገር ግን ነጋዴው ጋር ታክስና ግብር ሲመጣ ተቆልሎ ይመጣል። ልክም ምቹ ኦፖርቹኒቲ እንዳለው ሆኖ ምቹ የሆነ ኦፖርቹኒቲ የለንም። ተንቀሳቅሰን አንነግድም። ተንቀሳቅሰን የምናመጣው የለም። ቴክኖሎጂ ሰፍኗል እየተባለ ፋይል ጠፋ ብሎ ጉዳይ ባለ ጉዳይ ማመላለስ፣ እኔ አራት ጊዜ ተመላልሻለሁ። ሁለተኛ እነሳለሁ እሰራለሁ ብሎ የሚወጣውን ነጋዴ ትንሽ ነጋዴ ልጅ አሳዳጊ ሻይ ቅጠል ባንጠለጠለበት ዳቦ ባስቀመጠበት ከአቅም በላይ ንግድ መጫን፣ ክፍያ መጫን ምን ይሉታል? ሰላማችን አስፍኑልን። ሰላም ካለኛ ደግሞ ነግደን ለመስራት ራሳችን ለመለወጥ ዛሬም ነገን ቢሆን ተነሳሽ ነን። ሕዝባችንም ተነሳሽ ነው። ሰርቶ መለወጥ ይፈልጋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሩ ብሸት ነጋዴው ማህበረሰብ ከሚያቀርበው ቅሬታና ካለው ነባራዊ ሁኔታ ጋር በተያያዘ ፍትሐዊ ግብርን እንዲከፍል ማስተካከያዎች ሲደረጉ ስለመቆየታቸው ገልጸዋል። ጥናቱ ላይ ችግር አለ ተብሎ በጣም በመቀነስ በክልሉ የኛንን የመጀመረው በአንዳንዱ 53 ፐርሰንት ደርሷል። በደረጃ ምሯ እንደውም ሩሩህነት በዛ ደብረ ብርሃን መቀነስ ነው። ከሌላው አካባቢ ስናየው ሀመርኋ ላይ በተለይ ያላችሁ። ስለዚህ ጥናቱ በጣም ሚዛናዊ ይሁን እንደገና ይታይ ተብሎ በደንብ ነው እያየን የመጣ ነው። አሁንም ችግሮች በዛ ደረጃ ካሉ እያየን ለመሄድ በጣም ዝግጁ ነን። ህብረተሰቡ የሚጠይቃቸውን ከተማውን የሚመጥኑ ሁሉን አቀፍ የመሰረተ ልማት ዝርጋታዎችን ለማስፋፋት ሰላም ቀዳሚ ጉዳይ ነው ያሉት ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አማካሪ ባያ አለባቸው ናቸው። ይሄ የኢንዱስትሪ ከተማ ይሄ የታሪክ ከተማ፣ የባህል ከተማ፣ ያደገ ከተማ፣ የሚታወቅ ከተማ ከዚህ የበለጠ ለማድረግ መንገድ ህይወት ነው። ሶ ይሄ ህይወት ደግሞ በሁሉም ክፍለ ከተማ በሁሉም ውስጥ ለውስጥ መንገድ አካባቢ መዘርጋት አለበት። ይሄ ሰላም መረጋገጥ አለበት። ከሰላሙ ጎን ለጎን ደግሞ የንግዱ ማህበረሰብ የሚጠበቅበትን የግብር ክፍያ መክፈል መቻል አለበት። የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ኃላፊ ይርጋለን ምስጋና በበኩላቸው ነጋዴው ማህበረሰብ ፍትሐዊ የገበያ ስርዓትን በመፍጠር ኃላፊነቱን እየተወጣ ነው፣ ይህም ተጠናክሮ ሊቀጥል ይገባል ብለዋል። ነጋዴው ማህበረሰብ የሚያነሳቸው በርካታ ጥያቄዎች ዛሬም ከዚህ መድረክ እንዳያችሁት በርካታ ጥያቄዎችን እያነሳ ያለበት ሁኔታ አለ። እንደ ንግዱ ማህበረሰብ ደግሞ ከገቢ ማንጻር ከእኛ ማንጻር መመለስ የሚገባንን ጥያቄዎች እየመለስ እንሄዳለን። አሁን ባለው ሁኔታ ግን የእኛ ከተማ የንግዱ ማህበረሰብ ግብር በመክፈልም የተሻለ ነው። ስለዚህ አብዛኛው ነጋዴ ህግ አክብሮ እንዲንቀሳቀስ የሚያደርግ ነጋዴ ነው ያለ ያው ለኢኮኖሚ የሚያደርገው ማስተዋጽኦ ከፍተኛ ነው። ይሰራል፣ ግብር ይከፍላል። የተጠየቀውን ደግሞ ያው የሚከፍልበት ሁኔታ ነው ያለ። ይህን ሲያደርግ ግን ህግና ስርዓቱን ክብሮ አክብሮ እንዲንቀሳቀስ ለማድረግ እንደ ተቋምም እንደ ከተማ አስተዳደርም እየሰራ ነው ያለንበት ሁኔታ ነው ያለ። ህብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የህብረት ስራ ማህበር ድህነትን ለመዋጋት አልሞ የተነሳ ተቋም ነው ሲሉ የተቋሙ ስራ አስኪያጅ አቶ ወንድምነህ ንብረት ተናገሩ። ህብር ኢቲ በስልጠና አልፈው የለውጥ መንገድን ለጀመሩ የማህበሩ አባላት የመኪናና የንግድ ማስፋፊያ ብድርን ሰጥቷል። አዲሱ ዳዊት ተጨማሪ ያለው፣ መስከረም 2017 ዓ ም የተመሰረተው ህብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በፋይናንሱ ዘርፍ የሚስተዋለውን የዘመናት ችግር በስልጠና በማብቃት ዘመናዊና ዲጂታላይዝድ አሰራርን በማስፈን ህዝብን በልማት ተጠቃሚ ለማድረግ ራዕይ አንግቦ የተቋቋመ ነው። ዋና መስሪያ ቤቱን አዲስ አበባ ያደረገው ህብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በተቋቋመ ጥቂት ወራት ውስጥ ለአባላቱ የመኪና የፍጆታና የንግድ ስራ ማስፋፊያ ብድር ማስተላለፉን ምክንያት በማድረግ መድረክ አዘጋጅቷል። በመድረኩ ላይ ንግግር ያደረጉት የህብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር መስራችና ስራ አስኪያጅ ወንድም ነው ንብረት ህብር ኢቲ በዋናነት የድህነት ድል መንሻ ቁልፉ ያለው አስተሳሰብ ላይ ሲሰራ ነው ብሎ ያምናል ብለዋል ድህነትን ለማሸነፍ ብዙ ጊዜ የምንከተለው ሰዎች ፋይናንስ ድህነትን ለማሸነፍ ይሯሯጣሉ ትልቁ ግን የመጀመሪያው አለምን አሁን ከደረሰችበት ደረጃ የደረሰች የአስተሳሰብ ድህነትን ማሸነፏል ይህን ታሳቢ በማድረግ ህብሬቲ አንድም የአስተሳሰብን ድህነትና የፋይናንስን ድህነት እፈታለሁ ብሎ በ2017 መስከረም ሶስት በይፋ ተጀመረ። ስለዚህ ድህነት አስከፊ ስለሆነ ድህነትን ለማሸነፍ አስተሳሰብ ላይ በመስራት ካምፓኒያችን ሰፊ ስራ ለመስራት ቆርጦ ተነስቷል። ህብሬቲ ከዚህ አኳያ የአስተሳሰብ ዝንፈትን በስልጠና በማስተካከል ለሌሎች የስኬት መንገዶችም ተጨማሪ ተቋማትን ገንብቶ ይሰራል ብለዋል። አራቱም አቅጣጫ ኢትዮጵያ ላይ ፋይናንሱን በደንብ በመሳደግ በሁሉም ፕሮፌሽናል አሰልጣኞችን ከሀገር ውስጥም ከሀገር ውጭ በጣም አቅም ያላቸውን ሰዎች ከተለያዩ የስልጠና ተቋማቶችና ከመንግስት ጋር ሬሌሽን በማድረግ ሰፊ የስልጠና ማዕከል በመዘርጋት ሀገሪቱ ላይ የአስተሳሰብ ወይም ክህሎት የምንለው ወይም እይታ የምንለውን በደንብ አጣምሮ ለመስራት ቆርጦ የተነሳ ድርጅት ነው። ይህ የሌሎቹ ድርጅቶች ወይም ፕሮጀክቶች መሰረት ነው ማን የህብሪቲ ስልጠና ማዕከል በመድረኩ ላይ በክብር እንግድነት የተገኙት የኢኮኖሚ ምሁር የሆኑት አቶ አዳነ ከተማ ህብሪቲ የህብረትን ፋይዳ ተረድቶ በህብረት ለመለወጥ የተመሰረተና እና የላቀ ራይ ይዞ የተመሰረተ ማህበረሰብ ተኮር ተቋም ነው ብለዋል። ህብሪቲ ትሬዲንግ ኃላፊነቱ የተወሰነ ግል ማህበር በተለያዩ የስራ ዘርፎች ላይ ህብረተሰብ ተኮር የሆነ በጋራ የሚታደግበት የጋራ ውጤት የሚገኝበት ስራዎችን በጥናት ላይ በተመሰረተ ስልጠና፣ ቁጠባና ብድር፣ ቢዝነስና ኢንቨስትመንት፣ ልማት፣ ዲጂታል ዕቁብ ላይ ጠንካራና ውጤታማ ስራ ለመስራት ብቅ በማለት በአጭር ጊዜያት በአይነቱ የተለየ ሀሳብ በማምጣት ይህንኑ በመተግበር ውጤታማ እየሆነ ይገኛል። የሰው ልጅ መሰረታዊ ፍላጎቶችን ማሟላት ላይ አተኩሮ የሚሰራ መሆኑን የሚያረጋግጡትም በዛሬው መድረክ ያዘጋጃቸው የብድር አማራጮች ናቸው ብለዋል። ህብሪቲ ትሬዲንግ በሁላችንም ዘንድ ዋነኛ ችግር የሆኑትን መሰረታዊ ነገሮችን ለመቅረፍ ለፍጆታ ማሟያ፣ ለንግድ ሥራ ማስፋፊያ ለቤት መግዣ፣ ለመኪና መግዣ ለሰው ልጅ በየደረጃው መነሻና መሰረታዊ ፍላጎቶች ቤዚክ ኔሴሲቲ የሚባሉትን ማሟያ ህብሪቲ የቁጠባና ብድር የሥራ ዘርፉ መስጠት መቻሉን በማብሰሩ እንኳን ደስ አላችሁ። በህብሪቲ የሥልጠና ተቋም ሰልጥነው የተመረቁና ብድር ተመቻችቶላቸው የድሉ ተጠቃሚ የሆኑ አባላት በበኩላቸው የተሰጠን እድል ትልቅ ነው ብለዋል። ወደፊት የበለጠ ጠንክሮ እንድንሰራ ወንድማማችነት በተሞላ መልኩ ሁሉም ኢትዮጵያውያን ተባብሮ እንዲያድግ እንዲለወጥ፣ እንዲሰራ የሚያደርግ ድርጅት ነው። መሪቴ ያው በሰጠኝ እንትን በጣም ደስተኛ ነኝ። ለቀጣይ ህይወቴ ቆጥቤ ሰርቼ እንደገና ሌላ ከፍታ ላይ እሄዳለሁ ብዬ ተስፋለኝ። በአጭር ጊዜ በርካታ ስኬቶችን ያስመዘገበው ህብሪቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለተጠቃሚዎች ብድር ያቀርባል። በመጨረሻም አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርባቸዋለች። በኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸው በኮንስትራክሽን ዘርፍ ለተሰማሩ አልሚዎች ምቹ አጋጣሚ እየፈጠረ መሆኑን ፕሬዚደንት ታዬ አጽቀሥላሴ ገለጹ። ፕሬዚደንቱ በድሬዳዋ ከተማ የተገነባውን የፓዮኒር ሲሚንቶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፊያ ፕሮጀክት መርቀዋል። በዚህ ወቅት ፕሬዝዳንቱ እንደገለጹት በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው ፓዮኒር ሲሚንቶ ፋብሪካ ለኢትዮጵያ ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ አለው። የኢትዮጵያና የዓለም አቀፍ አልሚ ባለሀብቶች አጋርነት የእውቀት ሽግግርና የካፒታል ፍሰትን እንዲሁም ምርታማነትን ማረጋገጥ የሚያስችል ሁኔታ መኖሩን የሚያመላክት መሆኑን ገልጸዋል ገልጿል። በምረቃት መርሃ ግብሩ ላይ ፕሬዚደንት ታዬ አጽቀ ስላሴን ጨምሮ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ እንዲሁም የድሬዳዋ አስተዳደር ከንቲባ ከድር ጁሃርና ሌሎች እንግዶች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። ኢትዮጵያ በአፍሪካ ዲጂታል ኢኮኖሚ ለምታደርገው ንቁ ተሳትፎ ፋይዳ ወሳኝ ሚና እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። ዲጂታል ማንነት ላይ ያተኮረ አይዲ ፎር አፍሪካ ዓመታዊ ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ባደረጉት ንግግር ኢትዮጵያ ሁሉንም ተጠቃሚ የሚያደርግ ዘመናዊ አካታችና መሰረታዊ የዲጂታል ማንነት መለያ ስርዓት መዘርጋቷን ጠቁመዋል። ፋይዳ ካርድ ብቻ ሳይሆን ልዩ የሆኑ ቁጥሮችን የያዘና ማንነት የሚረጋገጥበት መሆኑን የገለጹት ጠቅላይ ሚኒስትሩ እስካሁን ለ15 ሚሊዮን ዜጎች ተደራሽ መደረጉ ማድረጉን ጠቁመዋል። ፋይዳን ለፋይናንስ፣ ጤና፣ ትምህርት፣ ቴሌኮም፣ የህዝብ አገልግሎቶች ከማህበራዊ ዋስትና ጋር በማስታሰር ተአማኒ የሆነ መደላድል ለህዝቡ ለመፍጠር እየተሰራ መሆኑን ገልጸዋል። በመድረኩ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ድርጅት ተወካዮች ተገኝተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአፍሪካን የመልማት አቅም ወደ ውጤት የምንቀይርበት ጊዜ ላይ እንገኛለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ዘላቂ የግብርና ልማዶችን የቴክኖሎጂ እድገትና ለአርሶ አደሮች የገበያ ተደራሽነትን በማጠናከር የአፍሪካን የመልማት አቅም ወደ ውጤት የምንቀይርበት ጊዜ ላይ እንገኛለን ሲሉ ገልጸዋል። ምክትል ጠቅላይ ሚኒስትሩ በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና የገጠር ልማት ጉባኤ ላይ ለመሳተፍ ብራዚል ይገኛሉ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ለግብርናው ክፍለ ኢኮኖሚ ሰፊ ፋይዳ ካለው ጉባኤ ተሳትፏችን ጎን ለጎን የሁለትዮሽ ውይይት ከብራዚል ምክትል ፕሬዝደንት እንዲሁም የኢንዱስትሪና ልማት ሚኒስትር ጀራልዶ ሮድሪጌዝ አልካሚን ጋር አከናውነናል ብለዋል። በውይይቱ ምክትል ፕሬዝደንት ጀራልዶ ሮድሪጌዝ አልካሚን የኢትዮጵያን ፈጣን እድገትና በጥሩ መሰረት ላይ የሚገኘውን የሀገር ውስጥ ምርት መነቃቃት ማድነቃቸውን ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አበቃ። ስለ አብሮነታችሁ አመሰገንን። ሰናይ ጊዜ ይሆንላችሁ።